ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ ሌሊቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። ዐበይት ነጥቦቹን በቅድሚያ አምነው በአማራ ክልል አዲስ የውጊያ ዘመቻ መክፈታቸውን የፋኖ ኃይሎች አሳውቋል። አውራ መንገዶችን የዘጉ በከተሞች ጭምር የሚደረጉ ውጊያዎች ናቸው የተቀሰቀሱት። ምክትል ጠቅላይ ሚኒስትሩ የሰላም ንፋሱ እንዳስደሰታቸው ሲገልጹ፣ የመከላከያ ሰራዊቱ ደግሞ ውጊያ ላይ መሆኑን አሳውቆ አመራር ገደል ሁያ ላይ ይገኛል። የክልሉን አሁናዊ ሁነት የተመለከተ መረጃ አዘጋጅተናል። ጠቅላይ ሚኒስትር አብይ አህመድ ነገ በፓርላማ ቀርበው ማብራሪያ እንደሚሰጡ ይጠበቃል። የኤርትራና የትግራይ ወቅታዊ ሁኔታ ላይ የሚሰጡት ምላሽ ደግሞ ከሚጠበቁ ጉዳዮች መካከል ነው። ይህንን የተመለከተ ሪፖርትም ትሰማላችሁ። የኦሮሞ ነፃነት ሰራዊት በሰሞንኛው እገታ ዙሪያ ምላሽ ሰጥም፣ የአቶ ሽመልስ አብዲሳ አስተዳደር ሰዎች በጉዳዩ ላይ ምላሽን ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ተጨማሪያለን በኢትዮጵያ ድንበር አካባቢ በአየር ድብደባ የታገዘው ውጊያ እየተደረገ ስለመሆኑ ተሰማ። ጦርነቱ ያገረሸው ጄኔራሉ የተገደሉበት ጥቃት ከተፈጸመን በኋላ ነው፤ እንመለከተዋለን። ሻዕቢያ በኢትዮጵያ ላይ አዲስ ዘመቻን ጀምሯል። የቀይ ባህር ጥያቄን ያለፈበት ሲል ገልጾታል። የአራት ኪሎ አስተዳደር ሰዎችን የራሳቸውን የውስጥ ችግር በኤርትራ ስም ለማምለጥ እየተጠቀሙበት ነው በሚልም ማብራሪያ ቀርቧል። ሰሙታ አላችሁም። ፕሬዚደንት ሐሰን ሼህ መሐመድ ከግድያ ማምለጣቸው፣ ፕሬዚደንቱ በወታደራዊ ዩኒፎርም በሄሊኮፕተር ሲጓዙም ታይቷል። ከፕሬዚደንቱ መኖሪያ ቤት አቅራቢያ በተፈጸመው ጥቃት ጠባቂዎቻቸው ጭምር መገደላቸውም ተሰምቷል። ሌላኛው መረጃችን ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛው ጥቃት ገና የመጀመሪያው ነው ሲሉ ተናገሩ። እስራኤል ከሰሞኑ በፈጸመችው ጥቃት ከአራት መቶ በላይ ፍልስጤማውያን መገደላቸውም የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል አዲስ የውጊያ ዘመቻዎችን መክፈታቸውን የፋኖ ኃይሎች አያሳወቁም። አውራ መንገዶችን የዘጉ በከተሞች ጭምር የተደረጉ ውጊያዎችም ተቀስቅሰዋል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ የሰላም ንፋሱ እያስደሰታቸው እንደሆነ ነው የሚገልጹት። የመከላከያ ሰራዊቱ በአንጻሩ ውጊያ ላይ መሆኑን አሳውቆ አመራር ገደልኩ እያለ ይገኛል። አንድ ጊዜ ሞቅ፣ ሌላ ጊዜ ቀዝቀዝ እያለ የቀጠለው የአማራ ክልሉ ጦርነት ዛሬ አዳዲስ ግንባሮች ተከፍተውበት በርካቶችም እየተ እየተገደሉበት ያለ ወደ መሆን የተሸጋገረ ይመስላል። የመንግስት ኃይሎች ባለፉት ተከታታይ ወራት ወደ ፋኖ ኃይሎች ጠንካራ ይዞታዎች በማምራት ጥቃቶችን በመክፈት ያደረጉት ውጊያን ተከትሎ ጉዳቶች ሲደርሱ ሰንብተዋል። ዛሬ ደግሞ ከንጋት ጀምሮ የፋኖ ኃይሎች በበርካታ የክልሉ አካባቢዎች ዘመቻዎችን መክፈታቸውን አሳውቀዋል። ይህንን ዘመቻም ዘመቻ አንድነት የሚል ስያሜ ሰጥተውታል። በጎንደርና ባህር ዳር ያለውን አውራ መንገድ ዛሬ ጠዋት ያስተጓጎሉ ጥቃቶች ሲደርሱም እንደ አንበሳሜ፣ አዲስ ዘመን፣ ማክሰኘት፣ ቁልቋል በርባሉ ከተሞች ውስጥ ጭምር የተኩስ ልውውጦች ተደርገው ነው። የመንግስት ተቋማት ላይ ከተፈጸሙ ጥቃቶች ባሻገር ከሁለቱም ተፋላሚ ወገኖች በኩል ሰብአዊ ጉዳቶችን ማጋጥመዋል። በጎጃም ቀጠና ደግሞ በደርዘን በሚቆጠሩ አካባቢዎች ውጊያዎች ማድረጋቸውን የሚገልጹት የፋኖ ኃይሎች የቡድን እና የነፍስ ወከፍ መሳሪያዎች የተገኙባቸው ስለመሆናቸው ያክላሉ። ጎንጂ ቆለላም፣ አዴት፣ መርጦ ለማርያም፣ ሽንዲ፣ ወንበርማ፣ ምስራቅ ጎጃም የተለያዩ ስፍራዎች ላይ እነዚህ ውጊያዎች መደረጋቸውም ነው የተነገረው። በሰሜን ወሎ ዞን ለጋምቦ ጋዞ

ከሰሞኑ ውጊያዎች እንደነበሩ የሚታወስ ነው። በክልሉ የፋኖ ኃይሎች መሰል ጥቃት መክፈታቸውን ሲገልጹ የመከላከያ ሰራዊቱም ውጊያ ላይ ነው ብሏል። በሰሜን ሸዋ ዞን አንጾኪያ ገምዛም አንድ የፋኖ አመራርን በስም ጠቅሶ ገደልኩ ያለ ሲሆን በርካቶችን የገደልኩበትን ይህንን ኦፕሬሽን ያካሄድኩት በሌሊት ነው ሲልም ያክላል። እንዲህ የሀገሪቱ አምራች ዜጋን በሌሊትና በቀን እያዋጉ ድሮንንም በሀገሪቱ ሀብት ሸምተው እያዘነቡ ሱፍ ለብሰው ኮፍያ አድርገው ሀይቅ ዳር አሊያም ደግሞ መንገድ ላይ ሲጓዙ በቪዲዮ ቀርጸው የሚያሳዩት እንደ ዳንኤል ክብረት ያሉ የቤተ መንግስቱ ባለሟሎች ደግሞ ጃው ሰው አርጅቷል፣ ጃጅቷል የሚል ፕሮፓጋንዳ ላይ ናቸው። ከሰሞኑ በከፍተኛ አጀብ ባህር ዳር ላይ አብይ አህመድን ሊያጅቡ የተጓዙት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ የባሩድ ሽታ አጠገባቸው አይደርስምና በሰላሙ ንፋስ ተደሰትኩ ሲሉ ጽፏል። የስራ ጥድፊያ ላይ ነው ባህር ዳር ያለችው የሚሉት አቶ ተመስገን ሰው በምሽት በእግር ሲንቀሳቀስ ማየት ሀሴትን ያወርሳል ሲሉም ያክላሉ እኒህ ይህ አገዛዙ ሹም በኮማንድ ፖስቱ በሰዓት ላፊ ሰበብ በምሽት የተገደሉ የክልሉ ዜጎችን አሃዝ በተመለከተም ሪፖርት ይደርሳቸዋልም ያቀርባሉም ተብሎ ግን አይጠበቅም። ጠቅላይ ሚኒስትር አብይ አህመድ ነገ በፓርላማው ቀርበው ማብራሪያ እንደሚሰጡ ይጠበቃል። የኤርትራና ትግራይ ወቅታዊ ሁኔታ ላይ የሚሰጡት ምላሽ ደግሞ ከሚጠበቁ ጉዳዮች ውስጥ ነው። ጥያቄዎች አስቀድመው ተልከው ተመርጠው ለብልጽግናው ፕሬዚደንትም ደርሰው መልሰው የሚጠየቁበት የፓርላማ ውሎም ይሆናል። ጠቅላይ ሚኒስትር አብይ ፓርላማ በሚገኙባቸው ዋዜማዎች ሁሉም በተለይም ከግማሽ ቀን አንስቶ የምክር ቤቱ ግቢ በልዩ ጥበቃ ስር ማድረግ ከ2014 ጀምሮ የሚያከናውኑት ተግባር ነው። በዚህም መሰረት ፓርላማውን በቋሚነት የሚጠ የሚያጠብቁት ወታደሮች ሪፐብሊካን ጋርድ አባላት ቢሆኑም ጠቅላይ ሚኒስትሩ ወደ ምክር ቤቱ በሚመጡበት ዋዜማ ግን በልዩ ጠባቂዎቻቸው ከአካባቢው እንዲነሱ ይደረግና ሰራተኞችም የሚባረሩባቸው ሁኔቶች ናቸው ደጋግሞ የተከሰቱት። የሆነው ሆኖ የአሁኑ የፓርላማ ዋነኛ ትኩረት ግን ይህ ሳይሆን የትግራይና የኤርትራ ወቅታዊ ጉዳዮች እንደሚሆኑ ይታመናል። ጠቅላይ ሚኒስትሩ የጨለማ ጊዜ ባለውለታዬ ሲሉ ሻዕቢያን ባሞካሹበት በዚሁ ፓርላማ ውስጥ ተገኝተውም ስለ ቅርብ ጊዜ ውጥረት ምላሽ እንደሚሰጡ ይጠበቃል። ቀይ ባህርን መነሻ አድርጎ የአስመራው አስተዳደር ላይ አሁን ይዘምት ዘንድ ያሰማሩት ፕሮፓጋንዲስት ተግባር ተራ ፕሮፓጋንዳ ወይንስ የተሰጋው የጦርነት ድባብ እውነት ነው ለሚለው ምላሽ እንደሚኖረው እንዲሁ። ሌላኛው ጉዳይ ደግሞ ጊዜው ያበቃው የትግራይ ጊዜያዊ አስተዳደር አጀንዳ ነው። ሚኒስትሮቻቸው የህወሃት አንጃ የሚል መደብ አውጥተው ጸረ ሰላም የሚል ፍረጃ ውስጥ ሰንበታቸው የሚታወስ ነው። ከነዚህ ጉዳዮች በስተቀር በተለይም በአማራና ኦሮሚያ ክልል ያሉትን ጦርነቶችን በተመለከተ ትንንሽ ግጭቶች ብለው እንደሚገልጿቸው የሚገመት ሲሆን፣ ህዝቡን ምሬት ውስጥ ለከተተው የኑሮ ውድነት ደግሞ ኮሪደርና ፓርክን አንስተው አለማደነቀን እየበለጸግን ነው የማንሰራራት ዘመን ነው እንደሚሉም ነው የሚታመነው። የኦሮሞ ነጻነት ሰራዊት ምላሽ ሰጠም የአቶ ሽመልስ አብዲስ አስተዳደር ሰዎች በጉዳዩ ላይ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ከትናንት በስቲያ ከአዲስ አበባ ወደ አማራ ክልል በመጓዝ ላይ የነበሩ ተሳፋሪዎች በጅምላ መታገታቸውን መዘገባችን ይታወሳል። ይህ እገታ የተፈጸመው ከአዲስ አበባ ወደ ደብረ ማርቆስ ተሳፋሪዎችን ጭኖም ሲጓዝ የነበረም ፈለገ ጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፍቼና ጎሃጽዮን መካከል ባለው መንገድ ላይ አሊ ዶሮ በተባለ ስፍራ ላይ ነው። ተደጋጋሚ ገ ና ጥቃቶች በሚፈጸሙበት በዚህ ስፍራ ላይ እገታ ለመፈጸም አባይ ባስና ሀበሻ ባስ ላይ ጥቃት ተከፍቶ የነበረ ቢሆንም በለቷ አምልጠዋል። ፈለገ ውን ባስ ላይ የተከፈተው ጥቃትን ተከትሎ ግን ሙሉ ተሳፋሪዎች እየተደበደቡ በአጋቾች መወሰዳቸውን የተነገረው አንድ መጓዝ የሚቸገሩ አባትን ግን አጋቾቹ እዛው ገድለዋቸው እንደሄዱም ታውቋል። ከዚህ እገታ ጋር በተያያዘ የኦሮሞ ነጻነት ሰራዊት ምላሽ ሰጥቷል። ጉዳዩ ላይ ምርመራ እያከናወነ እንደሆነ ያሳወቀው የነጻነት ጦሩ በቅርቡ ደረሰበትን የምርመራ ውጤቱን ይፋ እንደሚያደርግ ነው የገለጸው። እገታዎች የሚፈጸሙት በታጣቂዎች፣ መንግስት ባሰማራቸው ወንበዴዎች፣ በራሳቸው በመንግስት ኃይሎች፣ አሊያም በተራ ዘራፊዎች ነው። ከአማራ ክልል ወደ አዲስ አበባ የሚጓዙ መንገደኞችን በይፋ ሲከለክል የከረመው የአቶ ሽመልስ አብዲሳ አስተዳደር በሰሞነኛው እገታ ላይ ግን አስተያየት አልሰጥም። የሽመልስ መልስ ቢሮ ከዚህ በፊት የደባርቅ ዩኒቨርሲቲ ከአንድ መቶ ሃምሳ የሚልቁ ተማሪዎች ሲታገቱ ሁሉንም አስለቀቅኩ ብሎ ሀሰተኛ መግለጫን ሰጥቶ መነጋገሪያ ሆኖም ነበር። አሁን ጉዳዩ ጉዳዩን በተመለከተ እንደ ሪፖርተር ካለው የመገናኛ ብዙኃን ጥያቄ የቀረበላቸው ቃል አቀባዩ ኃይሉ አድኛ ሚሆን አራርሳ መርዳሳ ምላሽ ሳይሰጡበት ቀርቷል። የአማራ ክልል የመገናኛ ብዙኃንም ቢሆን ታግተው በየስፍራው የሚቀሩ የክልሉ ሴቶችና ሕጻናት ጉዳይ ሳይሆን የጠቅላይ ሚኒስትሩ ባህር ዳር ተገኝተው ብስክሌት ማሽከርከርን ዋነኛ አጀንዳቸው አድርገው ቀጥሏል። ሻቢያ በኢትዮጵያ ላይ አዲስ ዘመቻ ጀምሯል። የአራት ኪሎ አስተዳደር ሰዎችን የራሳቸውን የውስጥ ችግር በኤርትራ ስም ለማምለጥ እየተጠቀሙበት ነው የሚል ማብራሪያም ቀርቧል። የብልጽግናው ፕሬዝደንት በሶማሌላንድ በኩል የባህር በር ባለቤት ሆነናል የሚል ሰበር ዜናን ባስነገሩ ማግስት ጀምሮ ኢትዮጵያ ላይ ዲፕሎማሲያዊ ዘመቻ እንዲከፈት አድርገዋል። የሶማሊያ ባለስልጣናት ዓለም አቀፍ ተቋማትና ሀገራትን በር እያንኳኩ ከጎናቸው እንዲሰለፉ አድርገው ኢትዮጵያን አስወግዘዋል። የኢትዮጵያን የቆየ የዲፕሎማሲ ጥሪት አቅም ገበል ላይ ቀጥለው የብልጽግናው አገዛዝ ባንካራው ስምምነት ፊርማውን ማኖሩን ተከትሎ ያ ምዕራፍ ተዘግቷል። አሁን ተራው ከኤርትራ ጋር ያለው ጉዳይ ነው። በዓለም አቀፉ ማህበረሰብ ዘንድ የተገፋው ሻዕቢያን በአቅመው ኢትዮጵያ ላይ አዲስ ዲፕሎማሲያዊ ዘመቻን ከፍቷል። አስመራ ላይ የሚገኙ ዲፕሎማቶችን ጠርቶ ለየሀገራቸው ከኢትዮጵያ በኩል እየተሰነዘረብኝ ነው የሚለውን ክስና ዛቻ ያስረዱለት ዘንድም ጠይቋል። የውጭ ጉዳይ ሚኒስትሩ ኦስማን ሳላም ኢትዮጵያ የጎረቤቶቿ ሉዓላዊነትና የግዛት አንድነትን እንድታከብር ግፊት እንዲደረግባት ለዓለም አቀፉ

ብልጽግና ጋብዞን ገብተን ወሰድ ነው የሚሉትን የኢትዮጵያ ሉዓላዊ መሬትን ወረው በሚገኙበት ወቅት ነው ሚኒስትሩ እንዲህ ያለ ጥሪ ያቀረቡት። ሚኒስትሩ ለዲፕሎማቶች ትናንት በሰጡት ማብራሪያም ሶስት ጉዳዮች ላይ አተኩሯል። በቀዳሚነት ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ክስ ነው። ሁለተኛው ክስ ደግሞ የፕሪቶሪያ ስምምነትን የተመለከተ እንደሆነ ታውቋል። ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር አሰብን የማግኘት ፍላጎትና ያንን ተከትሎ ተከፈተብኝ ሲል ሻዕቢያ ያነሳው ፕሮፓጋንዳ ነው። የኤርትራው የውጭ ጉዳይ ሚኒስትር ይህንን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከአቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናትም በኋላ ነው። የኤርትራው የውጭ ጉዳይ ሚኒስትር ትናንት በሰጡት ማብራሪያ የኤርትራ መንግስት በህወሀትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምክንያት ምንም አይነት ሚና የለንም በማለት አስተባብሏል። በጥቅምት 2015 ዓ.ም ከጦርነቱ ማብቃት በኋላ የኤርትራ ጦር ዓለም አቀፍ እውቅና ባለው የኤርትራ ድንበር ድንበር ውስጥ ተመልሶ ገብቷል ሲሉ የውጭ ጉዳይ ሚኒስትሩ ለዲፕሎማቶች አስረድተዋል። የፕሬዝደንት ኢሳያስ አፈወርቂ ሹሙም የኤርትራ ጦር ሰራዊት አሁን በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይንም የሚመለከት ምንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉም ተናግሯል። የፕሬቶሪያው ግጭትን በዘላቂነት የማቆም ስምምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወሲባዊ ባርነት ግድያዎችና ሌሎች ከባድ ጥሰቶችን መፈጸማቸውን ግን ዓለም አቀፍ ተቋማት ደጋግመው ያወጡት ሪፖርት ያሳያል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ሀገራቸው ኢትዮጵያ ባላት በዲፕሎማሲያው የሚሆን በወታደራዊ ኃይል የባህር ኃይልና የባህር ኃይል ቤዝ የማግኘት የተሳሳተና ያለፈበት አባዜ ግራ መገባቷን ለዲፕሎማቲክ አባላቱ መግለጻቸውም ተሰምቷል። በኢትዮጵያ ድንበር አካባቢ በአየር ድብድባ የታገዘ ውጊያ እየተደረገ መሆኑ ተሰማ። ጦርነቱ ያገረ ሸው ጄኔራሉ የተገደሉበት ጥቃት ከተፈጸመ በኋላ ነው። የኢትዮጵያ የድንበር አካባቢዎች የጦርነትና አለመረጋጋት ማዕከላት ሆኗል። ሱዳን ከኢትዮጵያ የወሰደች ሁሎ አላይ ግዛት ጨምሮ ለሁለት የሰነት ጥቃት ጦርነት ላይ ነች። የኢትዮ ኤርትራ ድንበር ኢትዮጵያውያን ጭምር እየታገቱ ወደ ሳዋ የሚወሰዱበት ሰፊ ወታደራዊ ስምሪቶች የሚሰጡበት ቀጠና ከሆነ ሰነባብቷል። ከሶማሊያ ጋር የሚያዋስኑ የድንበር አካባቢዎችም የሽብር ቡድኑ አልሸባብ ጥቃት የሚፈጽምባቸው የግጭት ማዕከላት ናቸው። ጅቡቲ በድንበር አካባቢ ከፋሩድ ጋር በተያያዘም በኢትዮጵያ ግዛት ውስጥ ኢትዮጵያውያንን በድሮን የምትገድልበት ሁኔታ ነው ያለው። ከኬንያ ጋር በሚያዋስኑ የድንበር አካባቢዎችም ከኦሮሞ ነጻነት ሰራዊት ጋር ለሚደረገው ውጊያ ብልጽግና የኬንያን ኃይል ጋብዞ ድብደባ የፈጸመው በቅርቡ ነው። ከቅርብ ጊዜ ወዲህ አንጻራዊ መረጋጋት ነበረበት የሚባለው የድንበር ቀጠና ከደቡብ ሱዳን ጋር የሚያዋስነው የድንበር አካባቢ የነበረ ሲሆን ባለፉት ሁለት ሳምንታት ግን ይህ እየተቀየረ ነው። ከኢትዮጵያ ድንበር ከ15 እስከ 20 ኪሎ ሜትር በሚርቀው አካባቢም ጀነራል ጭምር የሚገደልበት የአየር ድብደባም የሚፈጸምበት ውጊያ ተደርጓል። ይህ ደግሞ ወደ ኢትዮጵያ የሚፈናቀሉ ዜጎችን አሃዝ ከወዲሁ ቁጥራቸውን እንዳያሻቅበው ተሰግቷል። ከሁለት ቀናት በፊት በሌሊት በላይኛው ናይል ስቴት ናስር ካውንቲ ውስጥ ነው የአየር ድብደባው የተፈጸመው። በዚህ ጥቃትም በትንሹ 21 ሰዎች መገደላቸው ተሰምቷል። ይህ ዘመቻ በኡጋንዳ ጦር አጋዥነት የተፈጸመም ማቻር ደጋፊ የሆኑት ዋይት አርሚስ አንድ የደቡብ ሱዳን ጀነራልን ጨምሮ የገደሉበት ጥቃት ካደረሱና የመንግስት ኃይሎች አካባቢውን ለቀው ከወጡ በኋላ የተፈጸመ ነው። ከሁለት ሳምንት በፊት በተባበሩት መንግስታት ሄሊኮፕተር በማምለጥ ላይ የነበሩት ጀነራልን ጨምሮ 27 ወታደሮች መገደላቸው የሚዘነጋ አይሆንም። ፕሬዚደንት ሐሰን ሼህ መሐመድ ከግድያ እያመለጡ ከፕሬዚደንቱ መኖሪያ ቤት አቅራቢያ በተፈጸመው ጥቃት ጠባቂዎቻቸው ጭምር መገደላቸው ተሰምቷል። ፕሬዚደንቱም ወታደራዊ ልብስ ለብሰው በሄሊኮፕተር ሲጓዙ ታይተዋል። አልሻባብ በሶማሊያ አዳዲስ ጥቃቶችን ማጠናከሩ አካባቢዎችንም መቆጣጠሩን ቀጥሏል። በእርግጥ ይህን ሁነት ከኢትዮጵያም ከግብጽም ሁኔታ ጋር እያያያዙ የሴራ ትንተና የሚሰጡ ሰዎች አሉ። የሆኖ ሆኖ ግን ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ በአደን አደ ኤርፖርት መድረሳቸውን ተከትሎ የሞርታር ጥቃቶችን ወደ ኤርፖርቱ አከታትሎ ያዘነበው የሽብር ቡድኑ አልሻባብ ትናንት ደግሞ ፕሬዝደንት ሐሰን ሼህ መሐመድ ላይ የግድያ ሙከራ አድርጓል። የሶማሊያ መንግስትም አልሻባብ በሀገሪቱ ፕሬዝደንት አጀብ ላይ ጥቃት ማድረሱን አረጋግጧል። ታጣቂ ቡድኑ በትናንትና እለት ከቀትር በፊት ነው ፕሬዝደንት ሐሰን ሼህ መሐመድ ላይ ያነጣጠረ የቦምብ ጥቃት የፈጸመው። የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫም ፕሬዚደንት ሐሰን ሼክ ከሞቃደሾ ተነስተው የሀገሪቱ ወታደሮች ወደ ተሰማሩበት ወደ ሂር ሸበሌ ግንባር አካባቢዎች ታጅበው ሲጓዙም የቦምብ ፍንዳታው መከሰቱን አሳውቋል። ጥቃቱ መክሸፉን ያመላከተው የሶማሊያ መንግስት መግለጫ አክሎም ፕሬዚደንቱ ከግድያ ሙከራው ተርፈው ካሰቡበት መድረሳቸውን አሳውቋል። ጥቃቱን የተመለከቱ ወታደሮችና የአካባቢው ነዋሪዎች የፕሬዝደንቱ አጀብ መመታቱን የገለጹ ሲሆን ከፕሬዝደንቱ መኖሪያ አቅራቢያ የአራት ሰዎች አስከሬን መመልከታቸውንም ይፋ አድርገዋል። አልሻባብ በተደጋጋሚ በሶማሊያ ውስጥ ጥቃት ሲያደርግ የቆየ ታጣቂ ቡድን ቢሆንም ከአውሮፓውያኑ 2014 ወዲህ በመሐሙድ ላይ ያነጣጠረ ጥቃት ሲፈጽም የትናንቱ የመጀመሪያው ነው። በዛን ወቅት ግን ሐሰን ሼህ መሐመድ በአንድ ሆቴል ውስጥ ንግግር እያደረጉ ሳለም የሽብር ቡድኑ ስፍራውን በቦምብ ማጋየቱ ይታወሳል። ትናንት ከግድያ ሙከራ ያመለጡት የሶማሊያው ፕሬዝደንትም በወታደራዊ ልብስ በሄሊኮፕተር ሆነው ወደ ሂርሸበሌ ሲንቀሳቀሱ ታይቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛው ጥቃት ገና የመጀመሪያችን ነው ሲሉ ተናገሩ። ከሰሞኑ የእስራኤል ጦር በፈጸመው ጥቃት ከአራት መቶ በላይ ፍልስጤማውያን መገደላቸው የሚታወስ ነው። እስራኤል በጋዛ በሐማስ ላይ ውጋውን በሙሉ ኃይል ጀምራለች ሲሉ ኔታንያሁ ትናንት በሰጡት መግለጫ ላይ አብራርቷል። በጥር ወር ላይ ከተደረሰው የጋዛው የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ከሰሞኑ የተፈጸመውና አራት መቶ ሰዎች ያለቁበት ነው። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን መጨረሻ ምግባቸውን እየተመገቡ እንደነበር የአይን እማኞች ተናግሯል። በቦታው አስከሬኖች ወዳድቀው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ እንደዚሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውም አሰቃቂ በሚል የሚገለጽ ነው። ኔታንያሁ በቪዲዮ ባስተላለፉት መልእክት ደግሞ ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉ አስጠንቅቋል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ት ከከፈተም በኋላ ነው። ይህንን ሰሞነኛውን የጋዛውን ጥቃት ተከትሎ የተኩስ አቁሞ አሸማጋይ የሆነችው ግብጽ ይህንን የእስራኤል ጥቃት በጽኑ አውግዛለች። የአየር ጥቃቶቹ በተኩስ አቁም ስምምነቱ ላይ የተፈጸመ አይን ያወጣ ጥሰት ነው፣ እንደዚሁም በአደገኛ መልኩ እያገረሸ መሆኑን ማሳያ ነው ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ባለስልጣን ተናግሯል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከሁለት ሳምንት በፊት ተጠናቋል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትን መራዘመን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ፣ እንደዚሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን ነው የሚለው። ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍና ታጋቾች እንዲለቀቁ ለማድረግ ነው እየሞከሩ የሚገኙት። ይህም ማለት የእስራኤል ጦር ከጋዛ መውጣ መውጣትን እንደዚሁም ዘላቂ ተኩስ አቁምን የሚያዘገየው ይሆናል። ነገር ግን በአሜሪካ በኳታርና ግብፅ አሸማጋይነት የተለወጠውን ስምምነት ተቀባይነት እንደሌለው የገለጸው ሐማስ ውድቅ አድርጎታል። እስራኤል በተጨማሪም ባለፈው ሳምንት በመላው ጋዛም የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትእዛዝ ሰጥታለች። የሀገሪቱ መንግሥት ይህንን ውሳኔ እያሳለፈው ቀሪ ታጋቾች እንዲለቀቁ ጫና ለመፍጠር በሚል እንደሆነ ይገልጻል። ይህ ውሳኔ የተላለፈው እንግዲህ እስራኤል ከሁለት ሚሊዮን በላይ ሕዝብ በሚኖርባት ጋዛም ማንኛውም የእርዳታ አቅርቦትን የተቋረጠች ከአንድ ሳምንት በኋላ መሆኑ ነው። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48 ሺ በላይ ፍልስጤማውያን መገደላቸውን መረጃዎች ያሳያሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።